የብልጽግናው ጦር የገነባው የውጊያ ኃይል በእምነት ማጣት በመናድ ላይ ነው። ፋኖ አድማ ብተናውና ሚሊሻ የጋራ ኦፕሬሽን ሰርተዋል። ኦፕሬሽኑ ለብልጽግናው አገዛዝ የማይታመን ድራማ ሆኖበታል። ይህ ልዩ ኦፕሬሽን የትና በምን ሁኔታ ተሰራ የሚለውን በቀዳሚው የግንባር መረጃችን ይቀርባል። የብልጽግና ጀንበር እየጠለቀች ነው። ስብሰባው ያለ ስምምነት ተበትኗል። ብልጽግና ሰባራ ወንበሩን መጠገን የማይችልበት የውድቀት አፋፍ ላይ ይገኛል። ስርዓታዊ ፍርሰቱ በየቀኑ በመረጋገጥ ላይ ነው። የስልጣን እድሜን አራዝምበታለሁ ያለው የ2018 ትልቁ የፖለቲካ ፕሮጀክቱ በተቃዋሚ ፓርቲዎች ዘንድ ውድቅ ተደርጓል። የተበተነውን ስብሰባ በተመለከተ ዝርዝር መረጃ ከተሳታፊዎቹ ይዘናል። ብፁዕ ወቅዱስ አቡነ ማቲያስ ለኢትዮጵያ ቀውስ ተጠያቂዎቹ ፖለቲከኞቹ ናቸው ብለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ያሉት ብፁዕነታቸው ጦርነቱንም የወንድማማቾች እልቂት ብለውታል። ይህም ሌላኛው መረጃችን ነው። ብልጽግና በአሰብ የጦርነት ዝግጅት ስለማድረጉ ተከታታይ መረጃዎች በመውጣት ላይ ናቸው። ከአስመራ የሚሰጡ ምላሾችም ቀጥለዋል። ከወታደራዊ አዛዦች እስከ ፖለቲካዊ አመራሮች ድረስ አሰብን እንደ ድሮን እየቃኟት ይገኛል።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 በቅድሚያም ሰበር የግንባር መረጃ ወደምንመለከትበት ዜና ወጃችን እናመራለን። ፋኖ አድማ ብተናውና ሚሊሻ የጋራ ኦፕሬሽን ሰሩ። ኦፕሬሽኑ ለብልጽግናው አገዛዝ የማይታመን ድራማ ሆኖበታል። ኦህዴድ ብልጽግና አማራን በአማራ ማጋደል የሚለው የጦርነት ፖሊሲ ማስፈጸሚያ ስልቱ የአማራን ሕዝብ ከባድ ዋጋ ካስከፈለ በኋላ የስርዓቱ ወንበር ጠባቂዎች እየተረዱት መጥተዋል። በየውደ ውጊያ ሜዳው የፋኖ ኃይሎች ጥይት ማብረጃ እንዲሆኑ በመንገድ መሪነት ከፊት የሚሰለፉ የአድማ ብተና ሚሊሻና መደበኛ ፖሊስ አባላት በጦርነቱ ውስጥ የሚሰራውን ሸፍጥ በመረዳት ላይ ናቸው። ጥቅምት 9 2018 በጎንደር እስቴ መካነ ኢየሱስ ከተማ በዋለው ከባድ ውጊያ ከ126 በላይ የሚሊሻ አድማ ብተናና መደበኛ ፖሊስ አባላት እንዲሁም የጸጥታ ኃላፊዎች በፋኖ ኃይሎች መደምሰሳቸው፣ በዚህ እልቂት በሚመስል ውጊያ ሙሉ ለሙሉ የአማራ ተወላጆች ዋጋ መክፈላቸው፣ በህይወት የተረፉት የኃይል መሪዎችና የጥምር ጦሩ አባላት መከላከያ ሆን ብሎ እያስመታን ነው ወደሚል ድምዳሜ መጥተዋል። እሁድ ዕለት እልቂት ከተመዘገበበት ውጊያ በኋላ የምስራቅ እዝ 33ኛ ኮር 77ኛ ክፍለ ጦር ወደ ከተማዋ እንዲገባ ቢደረግም በአገዛዙ ጦር ላይ ጥርጣሬ ያሳደሩት የአድማ ብተናና የሚልሻ ኃይሎች ከፋኑ ጋር መረጃ በመቀያየር የጋራ ኦፕሬሽን መፈጸማቸው ተሰምተዋል። ኦፕሬሽኑ ለሌሎች የውጊያ ቀጠናዎች ትምህርት የሚሰጥ ነውም ተብሏል። በጉዳዩ ላይ ተጨማሪ ዘገባ ያቀረበው ኢትዮ ፎከስ ኒውስ ትናንት ምሽት በስተ መካነ ኢየሱስ ከተማ ከፍተኛ ቶክስ በመክፈት ፋኖ ሽፋን የሰጣቸው የአርማብተናና የሚሊሻ አባላት ከተጠረነፉበት ካምፕ በመውጣት የፋኖ ኃይሎችን መቀላቀላቸውን ዘግበዋል። ዘገባው በትናንቱ የቶክስ ሽፋን ሀምሳ ሁለት የሚልሻና የአርማብተና አባላት የፋኖ ኃይሎችን እንደተቀላቀሉ ገልጸዋል። መከላከያ በብአዴን ከተደራጁ የሚሊሻና አድማ ብተና ኃይሎች ጋር የተቀናጀ ውጊያ አድርጋለሁ ቢልም አማራን በአማራ ማጋደል በሚለው የጦርነት ፖሊሲ ማስፈጸሚያው በርካታ ውጊያዎችን በአካባቢ የጸጥታ አቅም የሚመከቱ በሚል ሆን ተብሎ በሚፈጠር የተሳሳተ ግምገማ አሊያም ደግሞ ከፋኖ ጋር በሚያደርገው ውጊያ ቀዳሚ የጥይት ማብረጃ አድርጓቸዋል የሚሉት የጉዳዩ ተከታታዮች ከረፈደን ቢሆን መንቃታቸው ለአገዛዙ መርዶ፣ ለወገን ጦር ደግሞ እድን ነው ብለዋል። የሚሊሻና አድማ ብተና ሰዎች ውጊያው ሲከብዳቸውና ተጨማሪ ኃይል በፈለጉ ጊዜ ለመከላከያ አዛዦች የድጋፍ ጥያቄ ሲያቀርቡ የሚሰጣቸው ምላሽ በአካባቢ የጸጥታ አቅም ተወጡት የሚል መሆኑ በአመራር ደረጃ ያሉትን ጨምሮ የሚሊሻና አድማ ብተና አባላት ፋኖን መቀላቀል የመዳን መንገድ አድርገውታል። ከዚህ በኋላ መከላከያን አምኖ የሚዋጋ የለም የሚለው አመለካከት በአድማ ብተናውና በሚሊሻ ውስጥ ገዢ ሀሳብ ወደ መሆን ደረጃ እያደገ መሆኑን የሚያመላክቱት አስተያየት ሰጪዎች በበኩላቸው የፋኖ ኃይሎች በዓለም አቀፍ ማህበረሰብ ፊት ለአገዛዙ ጥምር ጦር ዋስትና የሚሰጥ የምህረት አዋጅ ማውጣት እንዳለባቸው ምክር ሀሳባቸውን ሰንዝረዋል። በአገዛዙ ጥምር ጦር መካከል ከፍተኛ የሆነ አለመተማመን፣ የእርስ በርስ ጥርጣሬና ስጋት እየተፈጠረ በመሆኑ ብልጽግና በሰራዊቱ ዘንድ የገነባው የውጊያ ኃይል በእምነት ማጣት እየተ ናደበት ነው። ይህንን እድል የፋኖ ኃይሎች በአግባቡ ሊጠቀሙበት እንደሚገባም በምክረ ሀሳቡ ላይ ተመላክተዋል። ብዙ ፁዕ ወቅዱስ አቡነ ማቲያስ ለኢትዮጵያ ቀውስ ተጠያቂዎቹ ፖለቲከኞቹ ናቸው አሉ ብፁዕነታቸው ይህንን የተናገሩት በዛሬ ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ አብይ ጉባኤ በጸሎት ከከፈቱ በኋላ ነው ችግሩ እየታያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ሲሉም የኢትዮጵያን አሁናዊ ቀውስ በመልዕክታቸው ገልጸውታል የሰላምና የእርቅ ድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሉት ቅዱስነታቸው የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ መንፈሳዊና ሀገራዊ መልእክት አስተላልፈዋል። በዚህም መልእክታቸው የእርስ በርስ ግጭቶች ቆመው ግጭቶች በውይይትና በድርድር እንዲፈቱ ጉባኤው የበኩሉን ጥረት ማድረግ እንደሚገባውም አስገንዝበዋል። በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና፣ በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ያሉት ብፁዕነታቸው ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች ነው ብለዋል። ብፁዕነታቸው በመልዕክታቸው ነገሩ ሲሉ የገለጹት የኢትዮጵያ ቀውስ የተወሳሰበና የተራዘመ እንዲሆን ያደረጉት ፖለቲከኞች መሆናቸውን ገልጸዋል። በመሆኑም ይህ የእርስ በርስ ግጭት ቆመው ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል፣ ሲሉም አባታዊ መልእክታቸውን አስተላልፈዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና፣ መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን የሚል መልእክት ያስተላለፉት ብፁዕነታቸው ለኢትዮጵያ አሁናዊ ቀውስ የችግሩ ባለቤት ፖለቲከኞች ናቸው ማለታቸው በኦህዴድ ብልጽግና ገዢዎች መልእክታቸው ወንድማቸው እንደማይወደድላቸው ከወዲሁ ተገምተዋል። ብፁዕነታቸው በመልእክታቸው የወንድማማቾች እልቂት ሲሉ የገለጹ ጦርነት ለኦህዴድ ብልጽግና ሕግ በማስከበር ተልኮ ስም የሚፈጸም የዘር ማጥፋት ዓላማ ያለው ጦርነት ስለመሆኑ አሁናዊ የጦርነቱ ምዕራፍ አስረጅ ምሳሌ ሆኖ ይቀርባል እና ጥሪያቸው ከወደ አራት ኪሎ የሚሰማ አይመስልም። የብልጽግና ጀንበር እየጠለቀች ነው። ስብሰባው ያለ ስምምነት ተበትነዋል። ብልጽግና ሰባራ ወንበሩን መጠገን የማያስችለው የውድቀት አፋፍ ላይ ይገኛል። ስርዓታዊ ፍርሰቱ በየቀኑ በመረጋገጥ ላይ ነው። አማራ በቅኔው በምድር አልሆን ሲለው መጣ በሰማይ ምድር ከለቀቀ መንግስት አለ ወይ እያለ ነው። አዲስ አበቤ በበኩሉ ዳሩ ሲፈታ መሀሉ ዳር ይሆናል በሚል የስርዓቱን ውድቀት አይቀሬነት እያሳየ ነው። ብልጽግና በሰራዊት ብዛት ወታደራዊ ገዥነቱን ለማረጋገጥ በሞከረ ቁጥር ወደ ፍጻሜ መንግስቱ አምርቷል። በምርጫ ጉዳይ በስካይላይት ሆቴል ከፖለቲካ ፓርቲዎች ጋር በዝግ ያደረገው ስብሰባ ያለ ስምምነት መበተኑ ለውድቀቱ ተጨባጭ ማሳያ ሆኗል። መንግስት መንግስት ሳይሆን ፋሽስት ፋሽስት በሚሸትበት በዚህ ጊዜ የሚመርጠኝ ሕዝብ ይኖራል በሚል ግብዝነት የመዘዛትን የምርጫ አጀንዳ በሀፍረት ተሸማቆ መልሶ ወደ ሰገባው አስገብተዋል። ምርጫ ቦርድ በምርጫ ጉዳይ ከፖለቲካ ፓርቲዎች ጋር በዝግ ለመምከር ያደረገው ሙከራ በሀፍረት ተጠናቋል። በጉዳዩ ላይ የወጡ መረጃዎች እንደሚያሳዩት ብሔራዊ ምርጫ ቦርድ ቀጣዩን ሀገር አቀፍ ምርጫ ለማካሄድ ከጸጥታና ፖለቲካ ምህዳር ዙሪያ ከስምምነት ላይ ሳይደርስ ለሰባተኛው ምርጫ ረቂቅ የጊዜ ሰሌዳ ማቅረቡን ፖለቲካ ፓርቲዎች በአዲስ አበባ ስካይላይት ሆቴል በተካሄደ ዝግ ስብሰባ ላይ ተቃውመዋል። ለጋዜጠኞች ዝግ የሆነው ስብሰባ በአጀንዳ ከተያዘው የጊዜ ሰሌዳ ይልቅ ከጸጥታና የፖለቲካ ምህዳር ጋር በተያያዙ የምርጫ አስቻይ ሁኔታዎች ላይ ያተኮረ እንደነበር የመረጃ ምንጩ ጠቁመዋል። ፓርቲዎች በአማራ፣ ኦሮሚያና ትግራይ ክልሎች ምርጫ ለማካሄድ አያስችልም የሚል አቋም በመያዝ ተቃውመዋል። ቦርዱም እስካሁኑ የምርጫ ቅድመ ዝግጅት እንቅስቃሴ በአማራና ትግራይ ክልሎች ማድረግ አለመቻሉን አምኖ ነገር ግን አብዛኞቹ ችግሮች በቴክኖሎጂ ገዛ ይቃለላሉ ማለቱ በመረጃው ተመላክተዋል። ፓርቲዎቹ በበኩላቸው ነፃ ምርጫ ለማድረግ አስቻይ ሁኔታ በሌለበት ምህዳር እንኳን ለመወዳደር ለመወያየትም ፈቃደኞች አይደለንም በሚል አቋም ስብሰባው ያለስምምነት መበተኑ ተሰምተዋል ተናግረዋል። የውይይቱ ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ ጸንተዋል ተብለዋል። የፖለቲካ ፓርቲዎች ተወካዮች ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍታዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራር ችን ሞግተዋል። የአባላት እስርና ወከባን ጨምሮ የመንግስት ጫና በርትቶብናል ያሉት ፓርቲዎች ከአባሎቻቸው ጋር መገናኘት ባልቻሉበት ሁኔታ በምርጫ መሳተፍ በመቻላቸው ላይ ጥያቄ አንስተዋል። ከቀጣዩ ምርጫ የምንሸሸው በምርጫው መሳተፍ ስለማንፈልግ ሳይሆን በነባራዊ ሁኔታዎች ሳቢያ መሳተፍ ስለማንችል ነው በማለት ቦርዱን ከሞገቱት ፓርቲዎች መካከል በቀጣዩ ምርጫ አንሳተፍም በሚል ተፈራርመው የጋራ አቋም ለመያዝ ንግግር የጀመሩ ፓርቲዎች መኖራቸውም በመረጃው ተመላክተዋል። ቦርዱ በዚህ የውይይት መድረክ ላይ በሰጠው ማብራሪያ እስካሁን ባለው የምርጫ ቅድመ ዝግጅት በአማራና ትግራይ ክልሎች ተግባራዊ እንቅስቃሴዎችን ማድረግ አለመቻሉንና በአንጻሩ በሌሎች ክልሎች አንዳንድ ለቅድመ ምርጫ ዝግጅት የሚረዱ የዳሰሳ ጥናቶችን ማድረጉን ቢገልጽም ተቀባይነት አጥተዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የአስመራ ምላሽና የምጽዋ የጦር ቤዝ የመመታት ስጋት የዕለቱ ቀጠናዊ አጀንዳዎች ሆነዋል። ብልጽግና በአሰብ የጦርነት ዝግጅት ስለማድረጉ ተከታታይ መረጃዎች በመውጣት ላይ ናቸው። ከወታደራዊ አዛዦች እስከ ፖለቲካዊ አመራሮች ድረስ አሰብን እንደ ድሮን እየቃኟት ይገኛል። ከወታደራዊ ዛቻ ወደ ወታደራዊ እንቅስቃሴ ያመሩበት ሁኔታም በመታየት ላይ ነው። በብልጽግና የሚደገፉ ታጣቂ ኃይሎችም የሰራዊት ግንባታ በማድረግ ላይ ናቸው። የአስመራ መንግሥት በበኩሉ አሰብን የጦር ቤዙ በማድረጉ በቡሬ ግንባር ምሽጉን አጠናክሮ ጦሩን በተጠንቀቅ አቁመዋል። ሶስተኛ ዙር ኮንክሪት ምሽግ ስለመስራቱም ተሰምተዋል። በዚሁ የድንበር ቀጠና የመድፍ ልምምዶችን ጨምሮ የሜካናይዝድ የጦር ልምምዶች እንደተካሄዱ የጠረፍ መረጃዎች ይጠቁማሉ። ሁኔታዎች በዚህ ውጥረት ላይ ባሉበት በዚህ ወቅት በቀጠናው ከአሰብ በቅርብ ርቀት በምትገኘው በኢትዮ ኤርትራ የድንበር ከተማ ቡሬ ላይ የአፋር አመራሮችን ጨምሮ የብልጽግና ከፍተኛ አመራሮችና የመከላከያ አዛዦች መክረዋል። የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የመከላከያ አመራሮችና የአፋር አመራሮች የአሰብ መዳረሻ በሆነችው ቡሬ ላይ መምከራቸውን የአስመራው መንግስት በስጋት የተመለከተው ጉዳይ ሆነዋል። የናቶ ጌታቸው በቡሬ የኢትዮ ኤርትራ ድንበር መታየት መነጋገሪያ በሆነበት በሰዓታት ልዩነት ውስጥ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል በኤክስ ገጻቸው ምላሽ ሰጥተዋል። በምላሻቸውም የብልጽግና ገዢዎችና ተከታዮቻቸው በሕገ ወጥነት ወደብ እናገኛለን በሚለው ገፍተዋል። የባህር በር ባለቤትና መዳረሻ የሚሉት በታሪክ ስህተትና በሕግ ግድፈት ውስጥ ሆነው ነው ብለዋል። አክለውም ሁለት የማይገናኙ የውሃ አካላት አባይና ቀይ ባህርን እያስተሳሰሩ መቀላመድ አላቆሙም ሲሉ ለመሳለቅ ሞክረዋል። ሁኔታውንም አትዋጩ ስላት ሰለቀጠችሁ ሲሉ ገልጸውታል። የማነ ይህንን ምሳሌያዊ አገላለጽ ተጠቅመው ምላሽ የሰጡት የኢትዮጵያ ባህር ኃይል መከተል አዛዥ ኮማንደር ተገኘ ለታ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ማለታቸውን ተከትሎ ነው። መከተል አዛዡ ይህንን የተናገሩት ከሰሞኑ በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰማራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልል ስትራቴጂካዊ ሚና መዳሰስ በሚል ርዕስ በዩኒቨርሲቲው በተካሄደው ምክክር ላይ ነው። በምክክሩ የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸውን ጂኦ ፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆኑን ተናግረዋል። በሌላ መረጃ የኤርትራ ምጽዋ ከተማዋ የደህንነት ስጋት ላይ መውደቋ ተሰምተዋል። ስጋቱ የተፈጠረው በአብይ አህመድና በአረብ ኤምሬትስ በሚደገፈው ጀኔራል ዳጋሎ ነው። ጀኔራሉ የጎረቤት ኤርፖርቶችን እንመታለን ሲሉ መዛታቸውን ተከትሎ ምንም እንኳን ምጽዋ ኤርፖርት ባይኖራትም ሄሊኮፍተሮችን ጨምሮ ነባር የጦር ቤዝ የሚገኝበት የቀይ ባህር ወደብ ከተማ መሆኗ በጀኔራሉ ዛቻ ትኩረት ውስጥ ከገቡ ከተሞች አንዷ ሆናለች። ስጋቱ አስመራም ይደርሳል የሚሉት ወገኖች ዳጋሎ ግጭቱን ቀጠናዊ መልክ እንዲይዝ ካደረጉ ቅድሚያ ሊያጠቁ የሚችሉት ግን ምጽዋን ሊሆን እንደሚችል ይገምታሉ ከዋነኞቹ የአስመራ መንግስት ስጋት ከሆኑት አንዱ እንደሆኑ የሚጠቀሱት ጄኔራል ዳጋሎ ከጎረቤት ሀገራት በኩል የሚነሱ ጄቶችና ድሮኖችን በጦርነቱ እያጠቁን ስለሆነ ከዚህ በኋላ ከጎረቤት በኩል የሚነሱ ጥቃቶችን አንታገስም፣ እንመታቸዋለን ሲሉ መዛታቸውን ሱዳን ዋር ሞኒተር ዘግበዋል። በተጨማሪም ዓለም አቀፍ ዘጋቢ ጋዜጠኛ ሪሽቴድ በወጣው መረጃ ላይም ተመላክተዋል። በቀጠናው ጋዜጠኛ መረጃ ትንተና መሰረት የጄኔራል ዳጋሎ ወታደራዊ ዛቻ በዋነኝነት የኤርትራውን ምጽዋ የጦር ቤዝን ያሰጋል። ጋዜጠኛው ከጁላይ 25 ጀምሮ የምጽዋ ወታደራዊ የጦር ቤዝ ያልተለመደ ከፍተኛ እንቅስቃሴ አሳይቷል ሲል የሳተላይት ምስል ባያያዘበት የይፋዊ የኤክስ መልእክቱ ስጋቱን ገልጸዋል። ጋዜጠኛው ስጋቱን በገለጸበት አውድ ጀኔራል ሀምዳን ዳጋሎ የጎረቤት ሀገር ጄቶችን ኢላማ ያደረገ እርምጃ እንወስዳለን ሲሉ ከመዛታቸው ውጭ የኤርትራን ስም አላነሱም። እንዲያ ሆኖ ጀኔራሉ ከዚህ ቀደም ግብፅና ኤርትራን ባስጠነቀቁበት ወቅት በተለይም ኤርትራ

የአብይ አህመድና የኤርትራ የጦር አጋር የሆኑት የሱዳን ፈጥኖ ደራሽ ኃይል መሪው ጀኔራል መሐመድ ሀምዳን ዳጋሎ በቀደመው ንግግራቸው ኢሳያስ አፈወርቂ በሱዳን የውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሰዋል። ይህንን ጉዳይ በቸልታ አንመለከተውም፣ ወላሂ አቅማችንን ሁሉ አስተባብረን ኤርትራ ላይ ያጸፋ እርምጃ እንወስዳለን ያሉ ሲሆን የዛሬው ንግግራቸውም የሀገር ስም ባይጠቅሱም የጎረቤት ሀገር ጄቶችን ኢላማ ያደረገ እርምጃ እንወስዳለን ሲሉ ኤርትራን በተመለከተ እንደሆነ የሆነ የጉዳዩ ተከታታዮች እምነት ነው። አብይ አህመድ ኤርትራን ለመውረር እንቅፋት ከፈጠሩባቸው ቀጠናዊ የኃይል አስተላለፎች አንዱ የሱዳን ብሔራዊ ጦር መሪው ጀኔራል አልቡርሃን ተፋላሚያቸውን ዳጋሎን ከኢትዮጵያና ኤርትራ ድንበር ቀጠናዎች በማራቅ በዳርፉር፣ ኮርዶፋንና ምዕራባዊ የሱዳን ግዛቶች እንዲወሰን ማድረጋቸው እንደሆነ የቀጠናው ፖለቲካዊ ታዛቢዎች አስተያየት ነው። በመጨረሻም ከጅቡቲ የመጣው የተበላሸ ማዳበሪያ ተረካቢ አጥተዋል። የብልጽግና ገዢዎች በምስጢር ያቆዩት የተበላሸ ማዳበሪያ ከተጋለጠ በኋላ ኃላፊነት የሚወስድ አካል ጠፍቷል። ከማዳበሪያ መግዣ ጋር በተያያዘ ደላሎችና በሚኒስተር ማዕረግ ላይ የሚገኙ የብልጽግና ከፍተኛ ባለስልጣናት ተቀናጅተው በቢሊዮን የሚቆጠር ገንዘብ መዝረፋቸውን የሚጠቁም መረጃ ወጥቷል። አገዛዙ ባመነው መረጃ መሰረት አስር ቢሊዮን ብር የሚገመት ኪሳራ ያደረሱና በዘረፋ የተጠረጠሩ ሰዎች በቁጥጥር ስር ውለው በፌዴራል ፖሊስ ምርመራ እየተደረገባቸው ይገኛል። 61 ቢሊዮን 822 ሺህ የሚገመት የአሜሪካን ዶላር ዝርፊያ በመፈጸም ከታሰሩት ሰዎች ጀርባ ከፍተኛ የብልጽግና ባለስልጣናት ስላሉ እነሱም ይያዙ የሚል ጥያቄ ቀርቧል። ቻይና ከሚገኝ ፋብሪካ የተበላሸ ማዳበሪያ ግዢ ከመፈጸም ጋር ተያይዞ ዝርፊያ የፈጸሙት ባለስልጣናት እንዳሉ ሆኖ በጅቡቲ በኩል ወደ ሀገር ውስጥ የገባው ይኸው ብልሹ ማዳበሪያ ተረካቢ ማጣቱ ከ35 በላይ የከባድ መኪና ሹፌሮችን አደጋ ላይ ጥሏል። ሹፌሮቹ ተረካቢ አካል አጥተው ደብረ ብርሃን ላይ ከቆሙ በርካታ ቀናት ተቆጥረዋል። ክብሯትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን እየተከታተሏቸው ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር።